ማስታወቂያ ለወራቤ ከተማ ግብር ከፋዮች በሙሉ፣ በአዲሱ የገቢ ግብር አዋጅ ማሻሻያ አዋጅ ቁጥር 1395 ህዝባር 2017 መሰረት የግብር ከፋዮች ደረጃ ሀ እና ለ ሆኖ የተሻሻለ መሆኑ ይታወቃል። የደረጃ ለ ግብር ከፋይ የሚባሉት ድርጅትን ሳይጨምር ዓመታዊ ሽያጫቸው ከ2 ሚሊዮን ብር በታች የግብይት እንቅስቃሴ ያላቸው ነጋዴዎች ሲሆን ግብራቸውን የሚከፍሉት መመሪያው ከጸደቀበት ቀን ጀምሮ ከሶስት ወር በኋላ ቀጣይ ወር ባለው 30 ቀን ውስጥ ግብራቸውን መክፈል እንዳለባቸው በአዋጁ ተገልጿል። በመሆኑ የቤት ክራይ ገቢ ግብር፣ የተሽከርካሪ ግብር፣ የወፍጮ ቤት ቁርጥ ግብር፣ የንግድ ትርፍ ግብርን ጨምሮ ቀድሞ የደረጃ ሀመሮሃ ግብር ከፋይ በመሆን በአመት አንድ ጊዜ ከሐምሌ አንድ እስከ ሰላሳ ይከፈል የነበረውን አመታዊ ግብር በተሻሻለው አዋጅ መሰረት ቅድመ ክፍያ ግብር የመጀመሪያ ሩብ አመት ከህዳር አንድ እስከ ሰላሳ ድረስ ወራቤ ከተማ ገቢዎች ጽሕፈት ቤት ቢሮ ቁጥር 27 በመቅረብ ያለ ቅጣትና ወለድ መክፈል የምትችሉ መሆኑን እናሳውቃለን። ግብርን በወቅቱ ባለመክፈል ከሚመጣ ቅጣትና ወለድ ለመዳን ዛሬውኑ ይክፈሉ። ማሳሰቢያ በአዲሱ ገቢ ግብር አዋጅ ቁጥር 1395 ህዝባር 2017 መሰረት የደረጃ ሀመርሃ ግብር ከፋይ ደረጃ ሙሉ በሙሉ የተሻረ መሆኑ በአዋጁ መሰረት የደረጃ ሀሌታ ሀ በመሆን የሂሳብ መዝገብ ይዘው እንዲያሳውቁ የተደረጉ ተጨማሪ እሴት ታክስ ተመዝጋቢ ታክስ ከፋይ እና የሂሳብ መዝገብ በማቅረብ በሰንጠረዥ ሀመርሃ መሰረት በተጣራ ታክስ የሚከፈልበት ገቢ ላይ ግብር ለመክፈል የመረጡ የደረጃ ለ ግብር ከፋዮች ወደ ደረጃ ሀሌታ ሀ የተሸጋገሩ ሲቀሩ፣ የቤት ክራይ ገቢ ግብር፣ የወፍጮ ቤት ቁርጥ ግብር እንዲሁም ተሽከርካሪ ግብርን ጨምሮ ቀድሞ በደረጃ መሮሃ ግብር ከፋይነት ደረጃ ላይ ተቀምጦ የነበሩ ግብር ከፋዮች በሙሉ በደረጃ ለግብር ከፋይ ደረጃ ውስጥ የሚካተቱ ይሆናል። ሁላችንም የሚጠበቅብንን ግብር በወቅቱ በመክፈል በከተማችን የተጀመሩ የኮሪደርና ሌሎችን መሠረተ ልማቶችን ለማፋጠን በጋራ እንረባረብ። የወራቤ ከተማ አስተዳደር ገቢዎች ጽሕፈት ቤት